ይሄን የመሰረ የገና ዛፍ ይነኛ ስተካከርኩት እንደዚያ የተነገግ በነገራችን የመስራት ደስ ይለኛል ግን ያን ያህል እንትን አይልም። ምክንያቱም አገራችን አልተለመደም፣ የነጮች ነው ግን ደስ ይለኛል ዲኮር መስራት ግን ገና አልጨረስኩትም። ገና ብዙ ነገር አለ እና ማለት ነው። አያምርም ማርያምን ያምራል ግን አልጨረስኩም። ገና ማስተካክረው ነገር አለ። ገና አስተካክለዋለሁ ማለት ነው። እንግዲህ የገና እና ገና የዚህ ሀገር አዲስ አመት ሲመጣ በቃ ቤቱም ውጭ ነው የሚያሸበረቀው። እኔ ደግሞ ይሄንን ቀይን በጣም ነው የምወደው። ግን ሱቅ ሄጄ ስንት አይነት ገዝቼ እንደመጣ ታውቃላችሁ። ልቤ መቼም እቤት እዚህ ጋር ያለው እንትን ነው። ዝም ብሎ ተንዘረዘረ ነገር ነው። ይሄም እዚህ ጋር እንደዚህ አደረኩት። ከዛ ይሄንንም እንደዚህ አደረኩት። ከዛ ያና ይሄ አሁን አንድ አይደለም አያችሁት? ይሄ ይሄ ያለው ያኛው ደግሞ ምንም የለውም። ግን ሄጄ ሁለት ሄጄ ገዝቼ የመጣሁት የተለያየ ነገር ወይኔ! እና ልቤት የት እንደሄደ ጊዜ ያወቀው። ይሄንንም እንደዚህ አደረኩት። ከዛ ይሄ ደግሞ በር ላይ የሚደረግ ነው። ያው ግድ ነው። ከዛ ይሄንን ደግሞ በስመ አብ። ይሄንን ስሰራ ወገቤ ቆረጥ ቆረጥ ነው ያለው። ይሄ ራሱ ነነኝ የሰራሁት፣ ግን ያው በተለይ በኢትዮጵያኖች አይፈቀድም። ይሄ የነጮቹ ባህል ስለሆነ ነው እንጂ አበሻ አበሻ ብዙም አይፈቀድም። ግን እውነት ለመናገር መስራት ምናምን ደስ ይለኛል። ከዛ ይሄን ደግሞ እዚህ ጋ ማታ ነው ማታ ማታ ይበላል። ይሄ እዚህ ጋር ደግሞ ኔ እንደዚህ ያስተካከልኩት ማለት ነው። ከዛ እዚህ ጋር ሁሉም የሚቀየረ መቀመጫው ከዛ ደግሞ እዚህ ጋር ቲቪውን ራሱ ክንትን ብየዋለሁ፣ እንደዚህ አድርጌዋለሁ። ለምን እንደዚህ ነው የሚደረገው? ከመጀመሪያ እዚህ ቤት ስራ ከመግባት ከመግባቴ ልክ እኔ በነገራችን እዚህ አመት ሶስቱ አመት ሊሆነ ነው፣ ግን ያው ዘንድሮ ግን እኔ ብቻዬን ያልኩት። ከዛ ይሄን ደግሞ በነገራችን ላይ ራሱ እንዴት እንደወደድኩት ይሄንን ትናንት ነው የሰራሁት። ይሄ ለብቻው ነው የሚሸጠው፣ ግን የሆነ የሚለጠፍ ነገር አለ። ልጥፍ ሳደርግበት እንዴት እንደሚያምር በጣም ነው እንደዚሁን፣ እንደዚህ አይነት እንኳን ቤት የኢትዮጵያ ሲሄድ ራሱ ይሄዳሉ። በጣም ነው የሚያምረው ማለት። ይሄ ሊኖርም ላይኖርም ይችላል ኢትዮጵያ ውስጥ። ግን እንደዚህ አይነት ነገር በጣም ነው የምወደው። ይህ ነው ግን ያን ያህል ብዙም ላያምር ይችላል። ይሄ ጠረጴዛ ታጉታላችሁ። ጠረጴዛ ማድረግ ነበረብኝ ግን ጠረጴዛ ደግሞ ይሄ ሰላለ ችግር የለውም ሌላ ጠረጴዛ፣ አየችሁት? እና እንደዚህ አድርጌ ሰራው ማለት ነው። ይሄ ጥፋ ለማጥፋት ይከብዳል። ከዛ ደግሞ ይች ራሱ በጣም ነው የምታምረው። ልጥፍ የምትደጋግናት ራሱ ያምራል፣ እንዲታያችሁት

ከአስር ስንት ትሰጡኛላችሁ? በጣም ነው የሚያምረው አይደል? በጣም ያምራል። በተለይ ቀዩ ምናምን ነገር ይህንን የመሰለ የገና ዛፍ እኔ ነኝ የሰራሁትና ከአስር ስንት ትሰጡኛላችሁ? በጣም ነው የሚያምረው አይደል? በጣም ያምራል። በተለይ ቀዩ ምናምን ነገር ይህንን የመሰለ የገና ዛፍ እኔ ነኝ የሰራሁትና ከአስር ስንት ትሰጡኛላችሁ? በጣም ነው የሚያምረው አይደል